አንድ ግለሰብ አንድ ማንነት እንዲኖረው ዓላማ በማድረግ የተጀመረው የፋይዳ ብሔራዊ ዲጂታል መታወቂያ አገልግሎት ለመጀመሪያ ጊዜ ከሀገር ውጭ በተባበሩት አረብ ኤምሬቶች መስጠት ተጀምሯል። ጠንካራ ኮሚኒቲም ስላለ እዚህ ብዙ ሰውም ስላለ ይሄ የሙከራ ስራ በዩናይትድ አረብ ኤሚሬት ይሰራና እዚህ ጥሩ ነገር ከተሰራ ኢዝሊ ወደ ሌሎች ሀገራት ወይም ደግሞ ኮንቲኔንት እንዲሄድ ለማድረግ ታስቦ ነው እድሉ የተሰጠን። እድሉን እየተጠቀምን ነው። መጀመሪያ ስልጠና ተወስደዋል በባለሙያዎች ደረጃ። አሁን በስልጠናው መሰረት ስራ ውስጥ ገብተናል። በአጠቃላይ የተባበሩት አረብ ኤምሬቶች በጣም ከፍተኛ ኢትዮጵያውያን በአጠቃላይ አሁን ከ ሶስት መቶ ሃምሳ ሺህ በላይ የሚሆኑ ኢትዮጵያውያን የሚኖርበት ነው እና እንደ ፓይለት ፕሮጀክት ይሄኛውን የፋይዳ መታወቂያ እዚህ መጀመሩ እጅግ በጣም ጥሩ ነው። ዜጎቻችንም እንደው ከጠበቅነው በላይ በከፍተኛ ቁጥር እየመጡ እየተመዘገቡ ነው ያሉት። በሌሎች የዓለማችን በርካታ ሀገራት የሚተገበረው ይህ የብሔራዊ ዲጂታል መታወቂያ አገልግሎት ዘርፈ ብዙ ጠቀሜታ ያለው በመሆኑ በአቡዳቢ ያገኘናቸው ኢትዮጵያውያን ዜጎችም የሌሎች ሀገራት ዜጎች ባላቸው መታወቂያ የሚያገኙትን አገልግሎት በማየት ቅናት ያድርባቸው እንደነበር በማንሳት አሁን እነሱም የዚህ ብሔራዊ መታወቂያ ባለቤት ሊሆኑ በመቃረባቸው የተሰማቸውን ደስታ ይገልጻሉ። አገልግሎቱ ወደዚህ ስለመጣ በጣም እንደውም ለዛው ነው ቀደም

በጣም ይሄንን በማግኘታችን ለኛ ለኢትዮጵያውያን በጣም ጥሩ እድል ይመስለኛል። የፋይዳ መታወቂያ ይዞት ከመጣው እድል አንጻርም በእርግጥ የእነዚህ ዜጎች ደስታ ተገቢ ነው። ምክንያቱም ብዙዎች ያፈሩትን ሀብት በአግባቡ እንኳን እንዳያስተዳድሩ፣ ገንዘባቸውን በራሳቸው የባንክ አካውንት እንዳያስቀምጡ፣ መሰል አገልግሎቶች እንዲያገኙ የሚያስችል መታወቂያ ያልነበራቸው በመሆኑና አሁን ደግሞ እነዚህንና ሌሎችንም በርካታ ጠቀሜታዎች የሚያገኙበትን የፋይዳ መታወቂያ የሚያገኙ በመሆኑ ነው። አገልግሎቶች ሴንትራላይዝ ተደርጎ ይሰጣሉ። ለአገልግሎቱ ይጠቅማል። ስለዚህ ሰው የባንክ አካውንት ሲከፍት የሌሎች አገልግሎቶችን ለማግኘቱ ውክልና ለመስጠት፣ በተለይ በውጭ ዓለም ያለ ሰው እዚህ ያለ ኢትዮጵያ ላይ ያለውን ንብረቱን ማንቀሳቀስ አይችልም። ውክልና ለወንድሙ፣ ለሚስቱ፣ ለሌላ ላሎች ዘመዶቹ ይሰጣል ወይ ለጓደኛው ያለ ማድረግ አሁን እነዚህ ነገሮች ኮንዲሽን እየሆኑ መጥተዋል። እዚህ ያለ ማህበረሰብ እዚህ ሰርቶ ወደ አገሩ የሚሄድ ሰው ነው፣ ጥሬቱ ወደ አገሩ የሚልክ ሰው ነው። አገር ቤት ነው ኢንቨስትመንት የሚያደርገው። አገር ቤት የሚደረጉ ኢንቨስትመንቶች በሙሉ ደግሞ አሁን ባለው ሲስተም አገልግሎቱም፣ ኢንቨስት ለማድረግ ፋይዳ መታወቂያ አስፈላጊ ነው። ይህንን ተረድቶ ነው ህዝቡም፣ እኛም ይህንን ለህዝቡ አስረድተን፣ መጀመሪያ ህዝቡም ይሄ ገብቶት ነው እየተደረገ ያለው። አገር ቤት ባንክ እንትን ለመክፈት የተለያዩ እንትኖችን ለማድረግ የአይዲ ካርድ ልክ እንደ ኤምራት አይዲ ማለት ነው። እንደዚያ ይዘቅ ማለት ሲባልለት ነው። አለም ያው መንግስት ባወጡ መዋቅረው መሰረት ለማውጣት እንትን ብለ ነው የመጣ ነው። በተባበሩት አረብ ኤምሬቶች የሚገኙ ዜጎችም በተለያዩ አማራጮች የዚህን አገልግሎት መጀመር እንዲሰሙ እየተደረገ ሲሆን አሁንም በርካታ ዜጎች የአገልግሎቱ ተጠቃሚ እየሆኑ ይገኛል። ወደፊትም አሁን ያሉትን ውስንነቶች በማስተካከል አገልግሎቱ ለሁሉም ተደራሽ ለማድረግ እንደሚሰራ ነው የተነሳው። እንደሚጠቅማቸው አውቆ መጥተው በብዛት እየተመዘገቡ ነው ያሉት። እኛንን እንደውም የአቅማችን ካልኩ የመሽን አቬላብሊቲ አንጻር ትንሽ ያዝ ያደረግ ነው። በቀን ከአርባ እስከ አምሳ ሰው እየተስተገናገደ ነው ባለው መሽን። ቅዳሜ እንሰራለን። እዚ አገር አርብ ከሰአት አይሰራም። አርብ ከሰአት ቅዳሜ ጨምረን እንሰራለን። ለምን አክሰሱ እንዲሰፋ ብለን መሽኑን ደግሞ ተጨማሪ ሆፕፉሊ ከላይ ካገኘን ደግሞ ያሁሉ ብዙ ሰው ስላሰለጠንን ሌላ ዊንግም ከፍለን ከፍተን እዛ ላይ አገልግሎት እንሰጣለን።